ለማ ሂስትሪ ታሪክ ያንተን ያንተን ውሸት መስማት ለመስማት ፈቃደኛ አይደለሁም። አወራለህ እኮ አልኩህ። ተቀብያለሁ፣ ዲቤቱን ተቀብያለሁ። ቀን ምረት ታወራኛለህ። አድመጣኝ እኮ አልኩህ። ቀሲስ ዲበኩሉ ታሪክህን፣ የአንተን ውሸት አላዳምጥም። ዲቤቱን ተቀብያለሁ። ናንከ አረፋ መድፈቅ ጀመርክ። ተረጋጋና አውራኝ ዲቤቱን ተቀብያ ያለው ቀን ከመቀጠረው፣ የአንተን ውሸት መስማት አልፈልግም። አድምጠኝ። የአንተን ግትልትልን የመስማት ግዴታ የለብኝም። ተቀብያ ነው ዲቤቱን። መቼ እንግባ? አድምጠኝ። መቼ መቼ፣ ዲቤቱ መቼ ይሁን? ቀኑን ንገረኝ። መልሰልኛል። ቀኑን ንገረኝ ነው። ግትልትል ውሸት ነው እንደ ካህን ቄስ ያቆነኝ እያልክ ያቆለኝ እያለ ሰው ነው። የአስራ አራት አምስት ዓመትን የውሸትህን አሰጣልሀለሁ እና አንድ ቁጥር እየጻፉ ነው። ኤርሚያው ሳባቸው ቀሲስን ለምንድነው የኔ ሞዴሬተር ማይሰራው? ሁሉ እንኳን ደህና ቆያችሁ። ሁሉ ሰላም፣ እግዚአብሔር ይመስገን። ሁሉ ሰላም ነው። እንኳን ደህና መጡ። ለማንኛውም በጣም በጉጉት ይጠበቁ ነበር። በምን ምክንያት ሚዩት እያደ ማለት የቀዱ ከሆነ ቀሲስዬ፣ ራሴን መልሼ እየሰማሁት ነው። የምን መቅዳት ነው? ሪኮርድ እየተደረገ ነው። ቢ ይሰማል። ድምጼን መልሼ እየሰማሁት ነው። ቀሲስዬ እኮ ሚዩት ላድርግልህ እና አውራ። በቃ እንደዚያ ነው እንጂ እኔ ለአዳም እያወራሁ ስለሆነ አውራ፣ ቀጥል፣ ችግር የለውም በቃ ሚዩት ያድርጉት እና እኔስ አውርቼ ጠይቄ ከጨረስኩ በኋላ አርሶ እንደገና እንትን ይላሉ። አዎ ቀሲስዬ፣ ማለት ኤርሚያስ ከዛሬ ስድስት ቀን በፊት ጥያቄ አቅርቦሎት ነበረ፣ የውይይት ስላሽ ዲቤት፣ ምን አይነት ዲቤት ከተባለ በታቦቱ ላይ ዲቤት ቀርቦሎት ነበር፣ በቤተክርስቲያኒቱ ነገር የቤተክርስቲያኒቱን መጽሐፍት ጨምሮ በሱ ላይ እንግዲህ የተመቾት ቦታ ላይ እንግዲህ ሞዴሬት የሚያደርጉ ሰዎች ባሉበት ዲቤት ይደረግ ተብሎ ነበር እና እሱን እርሶ ይቀበላሉ ተብሎ የተጠበቀ የእርሶ ልጅ የሆኖ ዘማሪያም ደግሞ በጎን በኩል ሌላ ጥያቄ አቀርበ። እንግዲህ አንድ ጥያቄ መቼ ስለ ዲቤት ሲቀርብ ያ ሳይመለስ ሌላ ልጅ ደግሞ ተነስቶ ዲቤት ማቅረቡ ልክ ነው ብለን አናምነው እና እርሶ ይሄንን ዲቤት ይቀበላሉ ቀሲስ? ጥሩ ሚውት አርገውና ላውራ እንዳያስተጋባብህ እሺ አንደኛ አዎ የመጀመሪያው ም ጥያቄ የለውም እድል ነው እቀበላለሁ ዲቤቱን ስለዚህ እቀበላለሁ ብዬን የራሴ በተደጋጋሚ ጥሪ አቅርቤያለሁ አደለ ከዚያ በፊት ግን ግትልትል ውሸት ስላለ ያልሞተን ሰው ሞተ ቤተ ክርስቲያኗ ላይ የተዋሸው ውሸት ስላለ ወንጌል ደግሞ ስለ እውነት ስለሆነ እውነት ማውራት የሚቻለው አንድ ሰው ውሸቱ ንስሐ ሲገባና ከዚያ በኋላ ስለ እውነት ይወራል። ሰው እውነት በሌለበት እውነት በማያወራበት ሁኔታ ላይ ስለ ወንጌል ማውራት ሚኒንግለስ ነው፣ ለእኔ ትርጉም የለውም። ሰው እኔ የማወራው የጌታዬን ወንጌል ነው። የማስተምረው እውነት ነው፣ ህይወት ነው፣ መንገድ ነው እሱን ለማውራት ምን ያስፈልጋል? እውነት መናገር ይጠይቃል። ክርስቶስን መምሰል ይጠይቃል። ሶ ግትልትል ውሸት በቤተ ክርስቲያን ላይ እየተዋሸ እኔንም እየሰደበ ትናንትና ሰማው ነበር። ጠንቋ እንኳ ይላል። አሁን በዲቤት ሲነጠፍ በድግምት ደግሞ አሸነፉ ይላል ነው። እኔ በጣም ጠንቋይ መተተኛ ምናምን ሊስን ሊስን ሊስን ያልሞተን ሰው ሞተ፣ በህይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበረ። ያልሞተን ሰው ቤተክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮው እኮ አለ። ስለዚህ ይሄንን መጀመሪያ ያጥራ፣ ንስሐ ይግባ። በጣም ሶሪ በህይወት ያለን ሰው ሞተ ጓደኛዬ ነው በማለት አፍር ያለው ተሸማቀቅ ያለው እና ከዚ በኋላ በሚፈልገው ዲቤት እንገባለን። ያን ጊዜ ታቦት ይዤ ስወጣ እሱ ቃጨን እየመታ ከፊት ለፊት መድን እንችላለን። ስለ እምነቱ መነጋገር ስለሚቻል እንጂ ቤተክርስቲያኗን የካደ ክርስቶስን የካደን ሰው በቤተክርስቲያን ላይ የሚዋችን ሰው ላይ ቀርቤ እንዲሰድበኝ ጠንቋይ እንዲለኝ ነው የማቀርበው። ለመሆን ጠንቋይ ነኛ ለራሱ ነው ነበርሁ ያለው ድግምተኛ ነበርሁ ያለ ራሱ ነው። እኔ ጥንቁልና የሚባል ነገር በህይወቴ አይቸም ሰምቼም አላቅም በራሴ ህይወት ላይ ማለት ነው። ይሄ ጠንቋይ ምናምን እሱ እንደነገረ ጠንቋይ ነው ብሏል፣ መብቱ ነው። እሱ ምንድነው የነበረበትን ህይወት ስለሚያውቅ ሁሌ በድንጋጤ ነው የሚኖረው። እኔ ራሴ በጠላ አጠጥተውኛል፣ እዚያን ቀን ድምጼ የተዘግቶ ነበር፣ ጌታን ስቀበለው ድምጼ የተፈወሰ ነው ያለው። ሶ ዲቤቱን ተቀብየዋለሁ፣ ምንም ችግር የለውም። ግን መጀመሪያ የዋሸውን ውሸት አምኖ ሲቀበል በሚፈልገው ርዕስ ወደ ዲቤቱን ይሄዳል። ንስሐ ይግባ መጀመሪያ አለበለዚያ እኔ ከሚዋሽ ሰው ጋር ዲቤት አልገባም ቴንኪዩ በጣም ጥሩ ኦኬ ኤርሚያው መ ቤኒያ መትቻለ እሺ እንኳን ደህና መጣህ ቀሲስ ዲበኩሉ አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎችን አባቶች አንቱ ብዬ በምጠራበት አንተን ለማለት ህሊና አይፈቅድልኝም ስለዚህ ይህን ጥያቄ እጠይቅሃለሁ ምን አይነት ጥያቄንም ጠይቀህ ያለሞተ ሰው ሞቷል ብለህ ተናግረሃል። ነው ብለ ያልከኝ፣ እኔ ሞታው አብሮ አደጌ ምን እንደምሰማችሁት ወንድሞቼ፣ እናቶቼ ዲያቆን አበበ ጉልላት በህረ ነው የሚባለው የአያቱ ስም። እሱ የእናቱን ስም ይንገረኝ አውቀዋለሁ ብሎ ስላለ ማለት ነው። ቀሲስ ዲበኩሉም አይከፍተህ የእናቱ ስምና፣ ስንት ወንድሞች፣ ስንት እህቶች እንዳሉት ስሙን ሜንሽን ያደረኩት ያልተለወጠ ሰው ነው። እናቱ ማን ትባላለች? የት አካባቢ ነው የሚኖሩት? ስንት ወንድሞች ስንት እህቶች አሉት? አውቀዋለሁ ብለኸኛል። ማይክ ከፈት እና ውራኝ። በጣም ጥሩ። አሁን አንተ አብሮ አደጌ አብሮ አደጌ ስሙት እያል ያሰማው ሰው አዳምጥ። መጀመሪያ ሚዩት አርግ ያለው ጥያቄዬን ዳይቨርት እንዳታደርገው። ቀሲስ ዲበኩሉ ኦኬ። ያው ቀሲስ ብዬ ክርስትናህን አከብርልሃለሁ ግን አንተን አንቱ ብዬ ለመጥራት በክህነትህ ስለተቸገርኩ ማለት ነው እዚህ እዚ 1200 ሰው ፊት የምጠይቀህ እኔ ስሙን የጠራሁትኝ አብሮ አደጌ ዲያቆን አበበ ጉልላት በህረ ይባላል ያውስ አንተ አቀዋለሁ በሞተው ጓደኛህ ሬሳ ላይ ዲቤት ላድርግ በሬሳ ላይ ዲቤት ላድርግ ብለህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የምታሰድብ አሰዳቢ ሰው ለመጀመሪያ ጊዜ በሞተ ሰው ሬሳ ላይ ዲቤት ላድርግ ብለህ የጠራኸኝ ሰው ነህ። እኔ ውጭ ሀገር የምኖረው፣ አንተም ውጭ ሀገር የምትኖረው ከሀገራችን ከወጣን የተለያየ ጊዜ ነው። እኔ ወደ 14 ዓመቴ ነው። በእነዚህ ሁሉ ዓመታቶች እንዳዛሩ ከታሪካዊ አመጣጥ እያልክ ልጨርስ፣ አድመጠኝ፣ ልጨርስና እሰጥሃለሁ። በነዚህ ያልሞተን ሰው ሞተ ብለሃል። ሰውየው ይዤ እንመጣለሁ አድምጠኝ ብራዛ፣ አንሚውት ማድረግ አትችልም፣ አንሚውት አታድርም። የምታመጣው ሰው ውሸት ግን አሰጣልሀለሁ። የምታመጣው ሰው ከዲ ቤት ግባ፣ አበበ ጉልላቸው፣ አድምጠኝና እናወራለን ኦኬ አድመጣኝና፣ ምንም ችግር የለው። አይደለም አሪስትሪ ታሪክ ያንተን ያንተን ውሸት መስማት ለመስማት ፈቃደኛ አይደለም። አወራለህ እኮ አልኩህ። ተቀብያለሁ፣ ዲቤቱን ተቀብያለሁ። ቀን ምረት ታወራኛለህ። አድመጣኝ እኮ አልኩህ። ቀሲስ ዲበኩሉ ታሪክህን፣ የአንተን ውሸት አላዳምጥም። ዲቤቱን ተቀብያለሁ እና አንድ አረፋ መድፈቅ ጀመርክ። ተረጋጋና አውራኝ ዲቤቱን ተቀብዬሀለሁ። ቀን ቀጠሮ የአንተን ውሸት መስማት አልፈልግም። አድምጠኝ። ግትል ግትልትልን የመስማት ግዴታ መቼ ዲቤቱ መቼ ይሁን? ቀኑን ንገረኝ። እንደዚያ የለም ማሁ አድምጠኝ። መልሰልኛል በሬሳ ቀኑን ንገረኝ ነው የምልህ። ግትልትል ውሸት ግን በአድው ነው የማስቀረው። አንተ እንደ ካህን ከጸሎተ ማርያም ነው ያቆለኝ እያጥቷቸው ውሸት እንዲህ አይነት ሰው ነው። አምስት አመትህን የውሸት ቅን አሰጣልሀለሁ እና በምትፈልገው ዲቪ እገባለሁ ከአንተ ጋር ሰው ለስሙ ካህን ነው። ሪከርድ አድርጉት ሪከርድ በጣም ሚዩት አድርገው አይ ቲንክ ድምፅ አንተ ጋር ኤኮ ስላለ ማለት ነው። ሚዩት አድርገው። በዚህ ነው ያልክ። ቄስ ታሪክ አታብዛ ግን አጠራሩ ፊት ም ላይ የሚነበባል እሱ ከካሜራ ውጭ አረፋ እየደፈቀም ሊሆን ይችላል። ይ የሚያወራው ይህ ሰው፣ ቀለሜ አዳምጥ። ቀለሜዋ ቲክሳቸውን ቀለሜ ስጠራኝ ነበር። ድጀቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ መቼ ይሻልሀል? ሜዩት አድርግ። እና አላረግም። የአንተን ውሸት የመስማት ግዴታ የለብኝም። ዲቤቱ ልቀበልህን። የመጣው ተቀብ እቤት ኮን የመጣው ና ዲቤት እንግባ። ቴክሱን ይዩት ወንድሞች፣ እናቶች፣ ይህ ነው ግትልትልን። አሰጣልህ ነበር ግን አትቀበልም። ይኸው ነው ያንተ ነገር። ቻው። ቴክሱን ብቻ ይዩት፣ ምን ያህል እኔ የኢትዮጵያ ኦርቶዶክስ ታሪክ ቤተክርስቲያን አባቶች፣ እናንተ ፍረዱ። ቄስ ነኝ ብሎ የኢትዮጵያ ኦርቶዶክስ ታሪክ ሲያንን የሚያሰድብ ዲቤት ጥሪ ለታቦት ስለታቦት ውይይት እናድርግ ብዬ ጠርቼው በሞተው ጓደኛህ በአብሮ አደግህ በዲያቆን አበበ ጉልላት በረ ሬሳ ላይ ከሞተ ዘጠኝ ዓመት የሆነ ወንድሜ አብሮ አደጌ አብረን ስንቀድስ የነበረው አልሞተም ብሎ አለ። እኔ ማንም ንሽን እሱ አልሞተም ብሎ ባለፈው ያመጣው ሰው ሌላ ሰው ነው። እኔ ያን ሰው ማን እንደሆነ ራሱ እንኳን አላውቅም። ካህን ናቸው፣ የኦርቶዶክስ ካህን ናቸው። ድምፅ ተመሳሰለ ብሎ ያመጣው ካህን እኔ ስማቸውንም ራሱ አላውቅም። ነበር አይቻቸዋል። ይሩ ሶሪ የራብሽ ቤት ውጭ ላይ ወጥቼ ነው። እንደዚህ ቆሻሻ እንደዚህ እየገፋ እያለ ነው። ልብ በሉ ወገኖች። ማይክ ማ ኮሜንቱ ክፈችው፣ እህትዬው ክፈችላቸው። እኔ የሞተው አብሮ አደጌ ዲያቆን አበበ ጉልላት ባህረ ነው። ኦኬ እሱ ደግሞ አልሞተም ነው እያለኛለው፣ ይሄ ዲበኩሉ የሚባለው ሰው ማለት ነው። ባይ ዘ ዌይ ይሄ ሰው በአሜሪካ ህግ እንኳን ራሱ ሊጠየቅበት የሚችለውን ወንጀል ሰርቷል። ምን በማድረግ የወንድማችንን የጌርሳምን ልጅ ሞት ላይ የቀለደ ሰው ነው። አይደረግም። በየትኛውም አገር ህግ እንደዚህ አይደረግም። ሰው ሰው ሞተብኝ ብሎ ካለ ያ ሰው አልሞተም ብለህ ከተከራከርክ መረጃ ማቅረብ አለበት፣ ሰውየውን በማምጣት ማለት ነው። አልሞተም ብሎ ያለ ሰው መረጃ ማምጣት አለበት። እኔ ሞቷል ብዬ የለም እናትና አባቴ ቆሞ የቀበሩት ሰው ነው፣ አብሮ አደጌ ነው። በዚህ ከሀገሬ ከወጣሁባቸው ዘመናቶች ውስጥ ከአባቴ ጀምሮ አጎቴን አብሮ አደጌ ዲያቆን አበበ ጉልላትም ይሁን ሌሎች ጎረቤትና በቅርብ ርቀት የማውቃቸው ሁሉ ሰዎች ሞተዋል። እና በባለፈው ለዲያቆን አበበ ጉልላትን ሳስብ ሳለቅስ፣ ለዛ ሁሉ ቤተሰብ ነው ያለቀሰው። ምክንያቱም በሩቅ አገር ነው ሐዘኔ፣ ሰማሁት አልቀበርኳቸው። በዛ በኔ ለቅሶ ላይ እንደሱ አይነት ስዳደግ የሆኑ ኦርቶዶክሳውያንን ሁሉ ጭምር ሳይቀር በሐዘኔ ላይ ሲያላግጡ ኖሩ። አሁን ስለ ታቦት ጥሪ ሳቀርብለት